እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል። ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ ሀያ ደንበኞች የ30 ፐርሰንት ቅናሽ ማድረጋችንን ስንገልጽ በደስታ ነው። ከስቱዲዮ እስከ ባለ አራት መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም ከ494000 ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ህልሞን ወደ ህይወት እናመጣለን። ለደንበኞች በወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950345556 ላይ ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ጤና ይስጥልን አድማጮች። ይህ አዋዜ ልዩ ላልሰማችሁ ነው። በዛሬው መረጃችን እስራኤል አሏት ስለሚባሉት የሚሳኤል ጥቃት የመከላከያ ስርዓት አንድ በአንድ እንመለከታለን። አብራችሁን ቆዩ እስራኤል በዓለም ላይ ውጤታማነታቸው የተፈተኑ ናቸው ተብለው የሚታመኑ የሚሳኤል ጥቃት የመከላከያ ስርዓት ያላት ሀገር ናት። ነገር ግን ከኢራን ጋር በገባቸው ግጭት ውስጥ በሚካሄዱ የሚሳኤል ጥቃት ልውውጦች ውስጥ እነዚህን የጥቃት መከላከያዎች ጥሰው በማለፍ በሰዎችና በሕንፃዎች ላይ ጉዳት እየደረሰ ነው። ከዚህ ቀደም እስራኤል ሐማስ ከጋዛ ሂዝቦላ ከሊባኖስ እንዲሁም ሁቴዎች ከየመን በኩል የሚሳኤል ጥቃት ሲፈጽሙባት ቆይተዋል። በእነዚህ ወቅቶች ጥቃቶችን ለመመከት ሁሉንም የሚሳኤል መከላከያ ዘዴዎችን ተጠቅማለች። እነዚህ የእስራኤል የሚሳኤል መከላከያ ስርዓቶች የአጭር ረቀት ሮኬቶችን ከሚመክተው አይረን ዶም እስከ ባላስቲክ ሚሳኤል ድረስ የሚከላከለውን አሮብ የተሰኘ ጸረ ሚሳኤል መሳሪያዎችን ያካትታሉ። እስራኤል በርካታ የአየር መከላከያ ዘዴዎች አሏት። እንደ የአቅማቸው በተለያየ ከፍታና ርቀት ላይ የሚመጡ የሚሳኤል ጥቃቶችን ለማክሸፍ የሚውሉ ናቸው። ከእስራኤል የሚሳኤል ጋሻዎች መካከል በጣም የሚታወቀው አይረንዶም ሲሆን የአጭር ርቀት ሮኬቶችን ለመከላከል የሚያስችል ነው። ይህ መሳሪያ ሞርታሮችንና ከሚሳኤል ማስወንጨፊያ የሚተኮሱ ከአራት እስከ ሰባት ኪሎ ሜትር ርቀት የሚጓዙትን ያከሽፋል። የዳዊት ወንጭፍ ወይም ዴቪድስ ስሊንግ የተሰኘው ደግሞ እስከ 300 ኪሎ ሜትር ርቀት የሚጓዙትን የረጅም ርቀት ሮኬቶችን፣ ክሩዝ ሚሳኤሎችንና የመካከለኛ ወይም የረጅም ርቀት ባላስቲክ ሚሳኤሎችን ለመከላከል ያስችላል። አሮ ሁለትና አሮ ሶስት የሚባሉት ደግሞ እስከ 2400 ኪሎ ሜትር ርቀት የሚጓዙ መካከለኛና ረጅም ርቀት ሚሳኤሎችን ይከላከላል። አይረንዶም በጦርነት ውስጥ ተደጋግሞ የተሞከረ የዓለማችን የአየር መከላከያ ስርዓት መሆኑ ይነገርለታል። ከቅርብ ዓመታት ወዲህ ሐማስና ሌሎች የጋዛ ታጣቂ ቡድኖች እንዲሁም ደግሞ ሄዝቦላ ከሊባኖስ ሆኖ ወደ እስራኤል በተኮሷቸው የሚሳኤሎች ብዛት ነው መሳሪያው ተደጋግሞ የመሞከር እድል ያገኘው። በመላው እስራኤል የሚገኙ የአይረንዶም ማስወንጨፊያዎች ባትሪዎችም አሉ። እያንዳንዱ ባትሪ ሶስት ወይም አራት ማስወንጨፊያዎች ይዘዋል። እያንዳንዳቸው 20 ሚሳኤሎችን የማክሸፍ ብቃት አላቸው። አይረንዶም ለማጥቃት የሚመጡ ሮኬቶችን በራዳር ፈልጎ ይከታተላል። የትኞቹ ሮኬቶች ሕዝብ በሚበዛባቸው ቦታዎች ላይ ሊወድቁ እንደሚችሉም ያሰላል። ባዶ ቦታ ላይ የሚወድቁትን በመተው አይረንዶሙ ሚሳኤሎቹን ወደ እነዚህ ሮኬቶች በመተኮስ ያጨናግፋቸዋል። የእስራኤል መከላከያ ሰራዊት እንደሚለው ከሆነም አይረንዶም ካነጣጠራቸው ሮኬቶች ዘጠና በመቶ ያህሉን ያመክናቸዋል። ታሚር የሚሰኙት እያንዳንዳቸው ሚሳኤሎቹ ሃምሳ ሺህ ዶላር ገደማ ያስወጣሉ። እንደ አውሮፓውያን አቆጣጠር በ2006 በእስራኤልና በህዝቦላ መካከል ከነበረው ጦርነት በኋላም የተሰራ መሳሪያ ነው። በወቅቱ ሄዝቦላህ ወደ እስራኤል አራት ሺህ የሚጠጉ ሮኬቶችን በመተኮስ ከፍተኛ ጉዳት ከማድረስ ባለፈ በደርዘን የሚቆጠሩ ዜጎቿን ገድሏል። ጸረ ሚሳኤል መሳሪያው የእስራኤል ኩባንያ በሆኑት ራፋኤል አድቫንስድ ዲፌንስ ሲስተም እና የእስራኤል ኤሮስፔስ ኢንዱስትሪ የተነደፈ ሲሆን የአሜሪካን መጠነኛ ድጋፍ በመጠቀም በ2011 ነበር የተመረተው። አይረንዶም ለመጀመሪያ ጊዜ በዘመቻዎች ላይ ጥቅም የዋለው በዚያው ዓመት ሲሆን ከ ጋዛ የተተኮሱ ሮኬቶችን ማክሸፍም ችሏል። የአይረን ዶም ሚሳኤሎች ከጥቅምት 223 ወዲህ ብቻ ሐማስና ሌሎች ታጣቂ ቡድኖች ከጋዛን እንዲሁም ደግሞ ሄዝቦላህ ከደቡብ ሊባኖስ የተኮሷቸውን በአስር ሺዎች የሚቆጠሩ ሮኬቶችንም አክሽፏል። በሁለተኛነት የምንመለከተው ደግሞ ዴቪድ ስሊንግ ወይም ደግሞ የዳዊት ወንጭፍ ጸረ ሚሳኤል ነው። በእብራይስጥ ታምረኛው ዘንግ በመባል የሚጠራው የዳዊት ወንጭፍ እስከ 300 ኪሎ ሜትር ርቀት ላይ የሚገኙ ሚሳኤሎችን መከላከል የሚችል ነው። መስከረም 2024 ላይ ሄዝቦላህ ከሊባኖስ የተኮሰውን የባላስቲክ ሚሳኤሎች ለመከላከል ጥቅም ላይ ውሏል። እንደ እስራኤል ጦር ገለጻ ከሆነ ኢራን የተሰራው ይህ ቃድር አንድ የተሰኘ ባላስቲክ ሚሳኤል ከ700 እስከ 1000 ኪሎ ግራም ክብደት ያለው የመካከለኛ ርቀት ባላስቲክ ሚሳኤል ነው። ሄዝቦላህ ሚሳኤሉ ኢላማ አድርጎት የነበረው በቴልአቪቭ የሚገኘውን የሞሳድ ዋና መስሪያ ቤትን እንደነበር ገልጿል። የእስራኤል ጦር ግን ሚሳኤሉ ወደ መኖሪያ መንደሮች እያመራ ነበር ብሏል። የዳዊት ወንጭፍ በእስራኤሉ ራፋኤል አድቫንስ ዲፌንስ ሲስተምስ እና በአሜሪካው ሬይተን የጋራ ጥምረት የተሰራ ነው። በአውሮፓውያኑ 2017 ነው አገልግሎት ላይ መዋል የጀምረው። ስተነር የተሰኙት ሚሳኤሎቹ የአጭር የመካከለኛና የረጅም ርቀት ባላስቲክ ሚሳኤሎችን በዝቅተኛ ከፍታ ላይ ለመምታት የተሰሩ ናቸው። እንደ አይረን ዶም ሁሉ የዳዊት ወንጭፍ ሚሳኤሎች የሚያነጣጥሩት መኖሪያ አካባቢዎች አደጋ ላይ የሚወድቁ ከሆነ ብቻ ነው። እንደ አይረንዶም ሁሉ የዳዊት ወንጭፍም አውሮፕላኖችን፣ ድሮኖችንና ሚሳኤሎችን ይከላከላሉ። እያንዳንዱ የዳዊት ወንጭፍ ሚሳኤል አንድ ሚሊዮን ዶላር ገደማ ዋጋ ወጥቶለታል። በግንቦት 2023 በጋዛ የሚገኘውን የፍልስጤሙ እስላማዊ ጅሃድ ቡድንን ጥቃት ለመከላከል የዳዊት ወንጭፍ ጥቅም ላይ ውሏል። ቡድኑ ከ1100 በላይ ሚሳኤሎችን የተኮሰ ሲሆን እስራኤል ስጋት ፈጥረዋል ካለቻቸው ውስጥም 96 በመቶውን ሮኬቶች ማምከኗን ተናግራለች። ሶስተኛው ደግሞ አሮ ጸረ ሚሳኤል ነው። አሮ ሁለት የተነደፈው ከመሬት ሃምሳ ኪሎ ሜትር ርቀት ላይ በመምዘግዘግ የአጭርና የመካከለኛ ርቀት ባላስቲክ ሚሳኤሎችን ለመከላከል ነው። ይህ የጸረ ሚሳኤል መከላከያው የተሰራው በ1991 ከመጀመሪያው የባህረ ሰላጤው ጦርነት ማብቂያ በኋላ ነበር። በወቅቱ ኢራቅ በደርዘን የሚቆጠሩ የሶቪየት ሰራሽ እስከድ ሚሳኤሎችን ወደ እስራኤል ተኩሳለች። ይህንን ተከትሎም አሮ ማለት በአውሮፓውያኑ ሁለት ሺ ላይ በእስራኤል ሰራዊት ላይ ጥቅም ላይ መዋል ጀመረም። አሮ ሁለት ሚሳኤሎችን ከ500 ኪሎ ሜትር ርቀት ላይ መለየት ይችላል። ሚሳኤሎቹን የሚያጨናግፈው ግን ከማስወንጨፊያዎቹ ጭፋዎቹ 100 ኪሎ ሜትር ርቀት ገደማ ላይ ነው። ሚሳኤሎቹ ከድምፅ ፍጥነት ከዘጠኝ እጥፍ በላይ ይጓዛሉ። በአንድ ጊዜም እስከ 14 ኢላማዎች ላይ ሊተኩስ ይችላል። አሮ ሁለት በአውሮፓውያኑ 2017 የሶሪያን ሚሳኤልን ለመምታት ለመጀመሪያ ጊዜ በውጊያ ወቅት ጥቅም ላይ ውለዋልም ተብሏል። የዚሁ ጸረ ሚሳኤል ዝርያ የሆነው አሮ 3 ደግሞ በዚያው ዓመት ነበር ለመጀመሪያ ጊዜም ጥቅም ላይ የዋለው። ይህ መሳሪያ ከከባቢ አየር ውጪ የሚጓዙ የረጅም ርቀት ባላስቲክ ሚሳኤሎችን ለመጥለፍ የተነደፈ ነው። 2400 ኪሎ ሜትር የመጓዝ አቅምም እንዳለው ይነገርለታል። በአውሮፓውያኑ 2017 አገልግሎት ላይ የዋለ ሲሆን ለመጀመሪያ ጊዜ በውጊያ ውስጥ ጥቅም ላይ የዋለው ደግሞ በ2023 ነው። በዚህም የመን ውስጥ ያሉት የሁቲ አማጺያን በደቡብ እስራኤል በሚገኘው በኤላት የባህር ዳርቻ ከተማ ላይ የተኮሱትን ባላስቲክ ሚሳኤል ለማክሸፍ አገልግሏል። አሮ ሦስት የተመረተው በመንግስታዊው የእስራኤል ኤሮስፔስ ኢንዱስትሪ ሲሆን በአሜሪካ ቦይንግ ኩባንያም ድጋፍ ተደርጎለታል። ሁሉም የእስራኤል የሚሳኤል መከላከያ ስርዓቶች የኢራንን ግዙፍ ሰው አልባ አውሮፕላኖችንና ሚሳኤሎችን ለመመከት ባለፈው ዓመት ሚያዚያ ወር ላይ ጥቅም ላይ የዋሉ ናቸው። የሚሳኤል መከላከያዎቹን ጨምሮ የአሜሪካ የዩናይትድ ኪንግደም እና የተባበሩት አረብ ኤሚሬትስ ተዋጊ ጀቶችም 300 የሚጠጉትን የኢራን ሚሳኤሎች መጥተው ማክሸፋቸው መዘገቡም ይታወሳል። በመጨረሻ የምናገኘው ደግሞ ታድ ጸረ ሚሳኤል ነው። ታድ የተባለው ጸረ ሚሳኤል ከሌሎቹ አዲሱ የሚሳኤል መከላከያ ሲሆን የተሰራውም በእስራኤል የቅርብ ወዳጅ አሜሪካ ነው። ይህን የሚሳኤል መከላከያን አሜሪካ ለእስራኤል የሰጠችው ለፈው ጥቅምት ኢራን በእስራኤል ላይ ጥቃት መፈጽመዋን ተከትሎ ነበር። ይህ ታሪ የተባለው ሚሳኤል እንደ ዴቪድስ እስሊንግ ጸረ ሚሳኤል ስርዓት የጠላት ሚሳኤል ከ150 እስከ 200 ኪሎ ርቀት ወደ ኢላማው በተቃረበበት በመጨረሻው ደረጃ ላይ ነው መቶ የሚጥለው። ይህ የሚሳኤል ማምከኛ መሳሪያ በጠላት የተተኮሱ ሚሳኤሎችን በመሬት ከባቢ አየር ውስጥና ከዚያም ውጭ መቶ ማክሸፍ የሚችል ነው። ይህ መሳሪያ ስድስት ጸረ ሚሳኤል ማስወንጨፊያዎች ያሉት ሲሆን እያ እያንዳንዳቸው 8 ሚሳኤሎችን ስለሚይዙ በአንድ ጊዜ 48 ሚሳኤሎችን ይታጠቃል። ታድ የተባለውን ጸረ ሚሳኤል ለማንቀሳቀስ አሜሪካ ወታደሮቿን እስራኤል ውስጥ አሰማርታለች። የአሜሪካ ጦር ሰራዊት ይህንን ታድ የተባለ ጸረ ሚሳኤል ስርዓት ከአውሮፓውያኑ 2015 ጀምሮ እየተጠቀመበት ሲሆን ሳውዲ አረቢያና የተባበሩት አረብ ኤሜሬትስም ገዝተው ታጥቀውታል። ወደ መጨረሻው መረጃችን ስናልፍ እስራኤል አዲስ በፈጸመችው ጥቃት የኢራን ጦር ከፍተኛ አዛዥ መግደሏን ይፋ አድርጋለች። የእስራኤል መከላከያ ሚኒስትር ካትዝ አገራቸው በኢራኗ ቆም ከተማ በአፓርታማ ላይ በፈጸመችው ጥቃት የኢራን ከፍተኛ የጦር አዛዥ መገደላቸውን ተናገሩ። ሚኒስትሩ አዛዡ ሳኢድ አዚዳ ሐማስን በማስታጠቅና የገንዘብ ድጋፍ በማድረግ ኃላፊነት ነበራቸው ሲሉ መናገራቸው ተዘግቧል። ይህ ለእስራኤል የስለላና የአየር ኃይል ትልቅ ስኬት ነው ብለዋል። ፍትህ ለተገደሉትና ለታጋቾች፣ የእስራኤል ረጅም ክንድ ጠላቶቿን ሁሉ ይደርሳል ብለዋል። ሳኢድ ኢዛዲ የኢራን እስላማዊ አብዮታዊ ዘብ ቅርንጫፍ የሆነው ኃያሉ ቅዱስ ፎርስ አባል የነበሩ ናቸው። ይህ ቅርንጫፍ በቀጠናው ያሉ የኢራን አጋር ታጣቂዎችን ድጋፍ ማድረግን ጨምሮ በውጭ አገራት ያሉ እንቅስቃሴዎችን በበላይነት የሚያይ ነው። እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል። ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሀል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ ሀያ ደንበኞች የ30 ፐርሰንት ቅናሽ ማድረጋችንን ስንገልጽ በደስታ ነው። ከስቱዲዮ እስከ ባለ አራት መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም ከ494,000 ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ህልሞን ወደ ህይወት እናመጣለን። ለደንበኞች በወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950 34 55 56 ላይ ይደውሉ። ዲኤምሲ ሪል ስቴት ደስታዎ እዚህ ይጀምራል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርገው። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።